በዛሬው ቪዲዮችን ወደ እናንተ የምናደርሰው የቲቪ ዋጋ ነው። በመጀመሪያ ደረጃ እንግዲህ የምናየው እዚህ ጋር ከአጠገብ የምትመለከቱትን ኢንፊኒክስ በመባል የሚታወቅ ስማርት የሆነ እና እንደገና ሳይዙ አነስተኛ የሆነ የቴሌቪዥን ብራንድ ነው። ኢንፊኒክስ ቲቪዎች እንግዲህ በቅርብ ገበያ ላይ ከመጡ ብራንዶች ውስጥ ይጠቀሳሉ። እነዚህ ከጎን የምትመለከቷት ቲቪ እንግዲህ እንደምታዩት ፍሬምለስ የሚባል ሳይዝ ያላት ቲቪ ነች። ፍሬምለስ ስንል ምን ማለታችን ነው? ከጥግ እስከጥግ የሆነ ስክሪን ያለው ቲቪ ማለት ነው። እንደገናም ደግሞ እነዚያን ቅድም እንደነገርኳቸው ስማርት ናቸው ብለናል። ስማርት ደግሞ መሆኑ አድቫንቴጁ ምንድነው? ከስልካችን ጋር ኮኔክት ማድረግ ብንፈልግ እንደሁም ቤት ውስጥ ደግሞ ሮተር ምናምን ካለን ዋይፋይ ኮኔክት አድርገን እንድንጠቀምበት ተብሎ ታስቦ የተሰራ ቲቪ ነው ማለት ነው። ኢንተርኔት ምናምን መጠቀም እንችላለን። በአጭሩ በሌላ አማርኛ ደግሞ አንድሮይድ ናቸው ማለት ነው እነዚህ ቲቪዎች። እቺ ቲቪ እንግዲህ ውስጧ ላይ የራሷ የሆነ ኢንተርናል ስቶሬጅ አላት እስከ አራት ጂቢ ድረስ የሚደርስ ያም ደግሞ ምንድነው ለኛ አድቫንቴጁ የምንፈልገውን ነገር ላዩ ላይ ዳውንሎድ አድርገን ለማስቀረት ይረዳናል ማለት ነው። ከኢንተርኔት ጋር ኮኔክት አድርገን እንደምታዩት እዚህ ጋር እንግዲህ ጉግል ፕሌይ አለው። ጉግል ፕሌይ ላይ ኮኔክት አድርገን የተለያዩ አፖችን እያወረድን የምንፈልጋቸውን አፕሊኬሽኖች እያወረድን የምንፈልገውን ነገር ዩዝ ማድረግ እንችላለን። ዩቲዩብ ሊሆን ይችላል፣ ኔትፍሊክስ ሊሆን ይችላል። ኤቭሪቲንግ መጠቀም እንችላለን አንድሮይድ ስለሆነ ማለት ነው። እንደገና ደግሞ ሌላው ምንድን ነው? እነዚህ ቲቪዎች እንግዲህ እስከ ሀያ ዋት የሚደርስ ዶል የሆነ ስፒከር አላቸው። በጣም የሚያምር ሳውንድ ነው የሚያወጡት። እንደምታዩት ሳይዟን በጣም ስሊም የሆነች ሳይዝ ነች። ጎን ላይ በጣም የሚያምር ውበትን የሚሰጥልን ነው ማለት ነው ስናስቀምጠው ለቤታችን። እነዚህ እንግዲህ የኢንፊኒክስ ምርቶች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 18500 የኢትዮጵያ ብር ድረስ እየተሸጡ ይገኛሉ። በመቀጠል የምንመለከተው ደግሞ እንግዲህ ኤክስትራፈን በመባል የሚታወቅ የቲቪ ብራንድ አይነት ሲሆን ይህ የቲቪ አይነት እንግዲህ 43 ኢንች የስክሪን ስፋት ያለው ቲቪ ነው ወይም ደግሞ 43 ኢንች የሆነ ቲቪ ነው ማለት ነው። እንግዲህ ይሄ ቲቪ ምንድነው እላዩ ላይ ያሉት ፊቸሮች? አንደኛ ነገር ስክሪን ፕሮቴክሽን የተገጠመለት ወይም ደግሞ ደብል ግላስ የሚባል ነው ማለት ነው። ደብል ግላስ መሆኑም ለኛ ምንድነው የሚረዳን፣ ከቦታ ቦታ እቃችንን በምናንቀሳቀስበት ሰዓት ላይ ስክሪኑ እንዳይጎዳብን ወይም ደግሞ ቤት ውስጥ ልጆች ቢኖሩ በቀላሉ ስክሪኑ እንዳይበላሽብን ሴፍት የተገጠመለት ነው ማለት ነው። ሌላው ደግሞ ተጨማሪ እዚ ቲቪ ላይ የምናገኘው ፊቸር ምንድነው ሃይፋይስ የሚባል የስፒከር አይነትን የሚጠቀም ስለሆነ ቆንጆ የሆነ ሳውንድን የመስጠት አቅም ያለው ቲቪ ነው ማለት ነው። ሌላው ደግሞ ስማርት ቲቪዎች ናቸው። እነዚህ ስማርት ቲቪ መሆኑም ለእኛ ምንድነው ያለው አድቫንቴጅ ከስልካችን ጋር ኮኔክት እንድናደርገው፣ እንደገናም ደግሞ ቤታችን ውስጥ ኢንተርኔት ካለ የኢንተርኔት አክሰሱ ካለ ኮኔክት አድርገን የተለያዩ አፖችን ዳውንሎድ አድርገን የምንፈልገውን ነገር በቲቪያችን ልክ እንደ ስልካችን መጠቀም እንድንችል ተደርጎ የተዘጋጀ ቲቪ ነው ማለት ነው። የራሱ የሆነ ኢንተርናል ስቶሬጅ ያለው የራሱ የሆነ አንድሮይድ ቨርዥን አለው ብለናል። ውስጣቸውንም ገብተን ለመመልከት ያህል እንግዲህ እዚህ ሲስተም የምትለው አስገብተን ስናይ እንግዲህ እንደምትመለከቱት የራሱ የሆነ አንድሮይድ ቨርዥን አለው ብለናል። አንድሮይድ ቨርዥናቸውም እስከ ዘጠኝ ድረስ ነው። እኛ ወደምንፈልገው አፕዴት ማድረግ እንችላለን። አሁን ያለበት አንድሮይድ ቨርዥን ሌተስቱ አንድሮይድ ቨርዥን ላይ አፕዴት አድርገን ማድረስ እንችላለን ማለት ነው። የራሳቸው የሆነ ኢንተርናል ስቶሬጅ አላቸው ብለናል። እስከ አራት ጂቢ ድረስ የሚደርስ የራሳቸው የሆነ ኢንተርናል ስቶሬጅ ስላላቸው ያም እንግዲህ የተለያዩ ነገሮችን ዳውሎድ አድርገን ቲቪያችን ላይ ለማስቀረት ይጠቅመናል ማለት ነው። እነዚህ ቲቪዎች እንግዲህ እስከ ሁለት ዓመት ድረስ የካምፓኒ ዋስትና የሚሰጥባቸው እቃዎች ስለሆኑ ደንበኛው ምንም ስጋት ሊገባ አይገባም ማለት ነው። ብልሽት እንኳን ቢኖር በቀላሉ የመለወጫ የሁሉም ነገር አክሰሱ ስላለ ማለት ነው። ይህ የኤክስትራ ፋን 43 ኢንች ቲቪ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 32 ሺህ የኢትዮጵያ ብር ድረስ የተሸጠ ይገኛል። በመቀጠል የምንመለከተው ደግሞ ይህ ከጎን የምትመለከቱት ሊደር የሚባል የቲቪ አይነት ሲሆን ይህ የቲቪ አይነት እንግዲህ 65 ኢንች የስክሪን ስፋት ያለው የቲቪ አይነት ነው። እንደገና ደግሞ እነዚያን ደብል ግራስ የሆነ እስክሪን ፕሮቴክሽን የተገጠመለት ቲቪ ነው ማለት ነው። ደብል ግላስ መሆኑም ለእኛ አድቫንቴጁ ምንድን ነው? ከቦታ ቦታ በምናንቀሳቀስበት ሰዓት ላይ እስክሪኑ በቀላሉ ውዝ እንዳናደርገው ይረዳናል። ልጆች ቢኖሩ ደግሞ የበለጠ እስክሪኑ ሞር ሴቭ እንዲሆን ይረዳናል ማለት ነው። ሌላው ምንድነው? እነዚህ ቲቪዎች እንግዲህ አንድሮይድ ቲቪዎች ናቸው፣ ወይም ደግሞ ስማርት በመባል የሚታወቁ ቲቪዎች ናቸው። ከስልካችን ጋር በቀላሉ ኮኔክት አድርገን የምንፈልገውን ነገር መጠቀም እንድንችል፣ ቤታችን ውስጥ ደግሞ የኢንተርኔት አክሰስ ካለን ኢንተርኔት ኮኔክት አድርገን የምንፈልገውን ነገር አፖችን ዳውንሎድ አድርገን ሊሆን ይችላል ልክ እንደ ስልካችን መጠቀም እንድንችል ተደርጎ የተዘጋጀ ቲቪ ነው። ሌላው ደግሞ እነዚህ እንግዲህ የሳውንዳቸውም እስከ ሀያ አዋት ድረስ የሚደርስ ስፒከር የተገጠመላቸው ቲቪዎች ስለሆኑ አሪፍ ሳውንድን የሚሰጡን ቲቪዎች ናቸው ጥርት ያለ ቆንጆ የሚባል ሳውንድን የሚያወጡ ቲቪዎች ናቸው። ይህ እንግዲህ የምትመለከቱት ቲቪ ከጎኔ የምትመለከቱት 65 ኢንች ነው፣ ስክሪን ስፋቱ ብለናል። ትልቅ የሚባል የቲቪ አይነት ነው። ዋይድ አንግል ቪው የሚባል ቴክኖሎጂ የተገጠመለት ነው። ከየትን ቦታ ሆነን ብንቀመጥ የሚያሳየን የምስል አይነት ተመሳሳይ ነው ማለት ነው። እንደገናም ደግሞ ሌላው ምንድን ነው እነዚያን በዋስትና ደረጃ ብንሄድ ዋስትናቸው የረዥም ጊዜ ስለሆነ ከሁለት ዓመት ድረስ የሚደርስ የካምፓኒ ዋስትና የሚሰጥባቸው እቃዎች ስለሆኑ ለደንበኞች እንግዲህ አሪፍ አማራጭ ያለው ቲቪ ነው ማለት ነው። ያ ውስጣቸውንም እንግዲህ በምንመለከትበት ሰዓት ስማርት ቲቪዎች ስለሆኑ ወይም ደግሞ አንድሮይድ ስለሆኑ የራሳቸው የሆነ ራንደም አክሰስ ሚሞሪ የራሳቸው የሆነ እንደገና ደግሞ ኢንተርናል ስቶሬጅ አላቸው ብለናል። ውስጣቸውን ለመመልከት ያህል እንግዲህ እዚህ ጋር እንደምታዩት እንግዲህ የተለያዩ አማራጮችን ያመጣልናል ሲስተም የምትለ ውስጥ ገብተን ውስጣቸውን በምናይበት ሰዓት እዚህ ጋር ሲስተም ኢንፎ የሚለው ላይ እንገባና ውስጣቸውን ስንመለከት እንግዲህ የስማርት ቲቪ መሆኑ ይነግረናል። እንደገናም ደግሞ የራሳቸው የሆነ አንድሮይድ ቨርዥን አላቸው። እዚህ ጋር እንደምናየው እንግዲህ የኢንተርናል ስቶሬጃቸው እስከ ስምንት ጂቪ ድረስ የሚደርስ ኢንተርናል ስቶሬጅ አላቸው ብለናል። አንድሮይድ ቨርዥናቸው አስራ ሶስት ነው። ሌተስቱ በሚወጣበት ሰዓት ደግሞ እኛም እንደምንፈልገው አይነት አፕዴት ማድረግ እንችላለን ማለት ነው። እነዚህ ቲቪዎች እስከ ሁለት ዓመት ድረስ ዋስትና ከካምፓኒ የሚሰጥባቸው ቲቪዎች ነው ብለናል። ሌላው ደግሞ ለደንበኛው ምንድነው ያለው አሪፍ አድቫንቴጅ የሚባለው፣ ይሄ ቲቪ እንደ አጋጣሚ ሆኖ የሆነ ነገር እንኳን ቢሆንብን አክሰሰሪ እንደልብ ማግኘት ይቻላል። መለዋወጫ እንደልብ ስላላቸው በቀላሉ ሜንቴን የሚደረጉ ቲቪዎች ናቸው። ሊደር የተለያየ አማራጭ አለው። ይሄ 65 ኢንቹ ነው ብለናል። 55ም በ43ም በሰላሳ ሁለት ኢንች ማግኘት ይችላሉ ማለት ነው። ደንበኞች እኛ ጋር ቢመጡ ይህ የ65 ኢንቹ ቲቪ ዋጋ 97 ሺ ብር በገብያስ ኤሌክትሮኒክስ ሱቅ ውስጥ እየተሸጠ ይገኛል። በመጨረሻም እንግዲህ የምንመለከተው የሲኒክስ ቲቪ 55 ኢንች ሳይዝ ያለውን ቲቪ ይሆናል። ይህ ከጎን የምትመለከቱት እንግዲህ ሲኒክስ ብራንድ እንግዲህ ገበያ ላይ አሁን አሪፍ ተቀባይነት ካላቸው ቲቪዎች ውስጥ አንዱ ነው። ይሄ ከጎን የምትመለከቱት ሳይዙ የስክሪን ስፋቱ 55 ኢንች ነው ሃምሳ አምስት ኢንች ነው። እነዚህ እንግዲህ ምንድነው ለየት የሚያደርጋቸው እንግዲህ ፍሬምለስ የሆኑ ቲቪዎች ናቸው። ወይም ደግሞ ስክሪናቸው ከጥግ እስከ ጥግ የሆነ ማለት ነው። ያም መሆኑ እንግዲህ ለእኛ ለደንበኛው ምንድነው ያለው አድቫንቴጅ፣ እንግዲህ ቤት ውስጥ በምንመለከትበት ሰዓት ላይ ውበት ይኖራቸዋል ማለት ነው። ይህ ከጎን የምትመለከቱት ሲኒክስ ቲቪ ስማርት ቲቪ ነው። ስማርት መሆኑም አድቫንቴጁ እንግዲህ ከስልካችን ጋር ኮኔክት ለማድረግ፣ እንደገናም ደግሞ ቤት ውስጥ ኢንተርኔት ካለ የተለያዩ ነገሮችን ለመመልከት ልክ እንደ ስልካችን አንድሮይድ ስለሆነ ቲቪው ስልካችን ላይ የምንጠቀማቸውን ነገሮች ኢንተርኔት የመሳሰሉ ነገሮችን መጠቀም እንችላለን። የተለያዩ አፖችን ዳውንሎድ እያደረገን ቲቪያችን ላይ ያስቀርተን መጠቀም እንችላለን ነው። እነዚህ ቲቪዎች እንግዲህ ምንድነው ሪዞሉሽናቸውን በምንመለከትበት ሰዓት ላይ ፎር ኬ ሪዞሉሽን ያላቸው ቲቪዎች ስለሆኑ ወይም ደግሞ እስከ ስምንት ሚሊዮን ፒክስል ድረስ የምስል ጥራትን መስጠት የሚችሉ ቲቪዎች ስለሆኑ ቆንጆ የምስል ጥራት ያላቸው ቲቪዎች ናቸው ማለት ነው። ይህ ከጎን የምትመለከቱት እንግዲህ ቲቪ። ሌላው ምንድነው ስፒከራቸውን በምንመለከትበት ሰዓት ላይ ዶልቢ ዲጂታል የሆነ ስፒከር የሚጠቀሙ ቲቪዎች ናቸው። ያም መሆኑ እንግዲህ ቆንጆ ሳውንድን እንዲያወጣለን ቲቪያችን ይረዳናል ማለት ነው። ዶልቢ እንግዲህ ዓለም ላይ ቆንጆ ሳውንድ ሲስተም እንደሆነ ይታወቃል። እነዚህ ቲቪዎችም ያንን ሳውንድ ሲስተም ነው የሚጠቀሙት ማለት ነው። ያው አንድሮይድ ቲቪዎች ናቸው ብለናል። ውስጣቸውን በምንመለከትበት ሰዓት ላይ እንግዲህ የራሳቸው የሆነ ኢንተርናል ስቶሬጅ አላቸው። የራሳቸው የሆነ ደግሞ አንድሮይድ ቨርዥንም አላቸው። ራንደም አክሰስ ሜሞሪ አላቸው ብለናል። ውስጣቸውን ለመመልከት ያል እንግዲህ ወደ ውስጥ እንግባና ያለውን ነገር እንመለከታለን ማለት ነው። እዚህ ጋር እንግዲህ እንደምታዩት እንግዲህ ሲስተም የምትለው ውስጥ እንገባና አባት የምትለ ስንነቃት ያመጣለናል ሁሉንም ኢንፎርሜሽን እንግዲህ እዚህ ጋር እንደምታዩት ይሄ አንድሮይድ ቨርዥኑ 11 ነው። አሁን ሌተስቱ 11 ላይ ስለሆነ ማለት ነው። በሚወጣበት ሰዓት ላይ ደግሞ ደንበኛ እንደሚፈልገው አፕዴት አድርጎ መጠቀም እንዲችል ተደርጎ የተዘጋጀ ነው ማለት ነው። እነዚህ ቲቪዎች ሌላው ምንድነው? ኢንተርናል ስቶሬጅ አላቸው ብለናል። የራሳቸው የሆነ ኢንተርናል ስቶሬጅ እዚህ ጋር ስቶሬጅ የምትለው ውስጥ ስንመጣና ስቶሬጅ የምትለዋን ነክተን በምንመለከትበት ሰዓት ላይ እስከ 16 ጂቪ ድረስ ኢንተርናል ስቶሬጅ አላቸው ማለት ነው። 16 ጂቪ ማለት እንግዲህ ትልቅ ስፔስ ነው ለቲቪ እንደመሆኑ መጠን፣ የምንፈልገውን ነገር እንግዲህ እዚህ ላይ ዳውንሎድ አድርገን ቲቪያችን ላይ ማስቀረት እንድንችል ተደርጎ የተዘጋጀ ቲቪ ነው ማለት ነው። ያው ስክሪናቸው ሲንግል እንደሆነ ይታወቃል። ሲንግል ሆኖ ግን ጠንካራ ፓኔል ነው ማለት ነው። ዋስትናም እስከ ሁለት ዓመት ድረስ የሚሰጥባቸው ቲቪዎች ናቸው፣ ከጎዶልያስ ኤሌክትሮኒክስ ሾው። እንግዲህ ደንበኛ መጥቶ ይህንን ቲቪ በ68 ሺ የኢትዮጵያ ብር ማግኘት ይችላል ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን የዛሬው ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ ስማድል ህንፃ ላይ፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት እንዲሁም ቁጥር ሶስት ቡራዩ ከታ መዳን ያለም ንግድ ባንክ ህንፃ ያለበት ፊት ለፊት ላይ ያገኙናል ወይም 0960318181 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን የቤተሰብ አባል ሊሆኑ በቀጣይ እንድናቀርብላ የሚፈልጉትን እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።